በመጨረሻዎቹ ቀናት ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ሰነድ ለመውሰድ በርካቶች በየምዝገባ ጣቢያዎቹ ይገኛሉ። የሳውዲ መንግስት ለተመላሾች ተጨማሪ ቀናት ካልሰጠ በርካቶች ከፍተኛ ችግር ላይ ሊወድቁ ይችላሉ የሚል ስጋትም አለ። ከዚህ ቀደም የኢትዮጵያ መንግስት ተወካዮች የጊዜ ጭማሪ ጥያቄዎቻቸውን አቅርበው እንደነበረና እስካሁን ምንም ምላሽ እንዳልተገኘ በሳውዲ አረቢያ ሪያድ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልናል። የቀን መራዘም ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆነው የእኛን አቋምን በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለእነሱ ቀርቧል፣ ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። ከዛ አንጻር ያው እየሰራን ነው ያለ ነው። ለዚህ ዜጎቻችንም ቀን ይራዘማል የሚል ተስፋ አልሰጠንም፣ አንሰጥም። ምክንያቱም ባለችው ጊዜ ውስጥ እንዲወጡ ዜጎችን የማንቀሳቀስ ጉዳይ ላይ ነው አሁን በአብዛኛው ፎከስ ያደረግ ነው። በርካታ ተመላሾች በአየር ትኬት ችግርና ሰነድ ሂደት ምክንያት እየተንገላቱ እንደሆነ ይገልጻሉ። እኛ ራሳችን አገራችን በሰላም ልንገባ ብለን እዚህ መጥተናል። እንትን የአየሩ ዘጠኝ መቶ ነው የተባለው። በቀደሙም በመንግስት ዘጠኝ መቶ ተብለዋል አይደለም። እኛ የከፈነው ግን አንድ ሺህ ሁለት መቶ ነው። ለምን ምን አውቃለን ከፈላል እኔ ኮምፒውተሩ ነው ዋላ ሰውዬው ነው ምንም አናውቀውም። እና አንድ ሺህ ሁለት መቶ ከፍለናል የተባለው ነገር ዘጠኝ መቶ ነው። በግድ ይዘው ካስወጡን ተዘጋጅተናል። እስከዛው ግን እየሰራን ነው ያሉንም ነበሩ። እንግዲህ የሰው ሀገር የሰው አይደል? መውጣታችን አይቀርም ግዴታ። እና ተቀር ቦታ ነው ያለ ነው ያው ገና ነው እቃችን ምናምን ላልከና። ወዴት ወደ ኢትዮጵያ? አዎ። በምን ላካችሁ? በካርጎ። ያኔ አሁን አልተነሳንበትም። ፍራንካችን ገና ከአረቦቹ ነው ተቀባብለን ነው እንዲሁ ተነስተን አንሄድም። ስለዚህ ስጡን ልንሄድ ነው አላላችኋቸውም? ያውቁ የለ እነሱ ርሳ ላይ እየመጣላቸው ነው በጀዋላቸው ያውቃሉ፣ ግን የስልክ መልእክት አዎ፣ ምን ምን ይመጣላቸዋል? ምን መልእክት መጣላቸው? ካዚያ ካሲያዛችሁ አምሳ ሺህ ሪያል ትሰጣላችሁ፣ ያኔኛ እኔ የጠቆመ ሰው ማለት ነው እንደዛ ምናምን ይባላ- እያሏቸው፣ ፈቃድ የሌላቸው ካሲያዛችሁ ማለት ነው። አዎ አዎ እንደዛ ይሏቸዋል። እና እነሱ ምን አሉ ታዲያ አሰሪዎቻችሁ ምንም አይሉንም እስካሁን ለምስካውን፣ ካበሻ ነው እንጂ የምንሰማው እኔ እኔ በበኩሌ እኔ አረቦቼ ምንም ነገር አላሉኝም። ሰባት ዓመቴ ነው እነሱ ጋርም ያለሁት አሁን ሰባት ዓመቴ ነው። ከዚህ በፊት አልተናገሩኝም። ቤት ኪራይ ተከራይቶ ነው የሚያስቀምጡን። አሁን እኔና የ የሰፈሬ ልጅ ያለ አንዲት አንድ ወንድም እህት ምትወን ደሞ አለች፣ አብረን ሶስታችን ነው የምንኖረው። ያው ሰው አታብዢ ምናምን ነው እንጂ እንደዚህ መጥፎ ነገር ካበሻዎች ስደበለቅ ብቻ ነው የምሰማው እንጂ ከነሱ ብሰማ ኑሮ ፈርቼ ወጣ ነበር። ያው ግዴታችን ሞጣታችን አይቀርምኛ ስን ደክሞ እና ናገሩንም። የጉዞ ሰነድ ለማስፈጸም በከተማዋ ሲንቀሳቀሱ በሳዑዲ ፖሊሶች የተያዙ ኢትዮጵያውያን በረሃብ ማለቃችን ነው ድረሱልን በማለት ዛሬም ጥሪያቸውን አሰምተዋል። እኛ መንገድ ላይ ያዙን፣ በቃ አስገቡን። አሁን ሀያ ምናምን ቀናችን ነው፣ ምንም ነገር የለ፣ የሚበላ የለ፣ ብርድ ልብስ የለ፣ እስር ቤት እንዳለ ያው። በምን ብዬ ልግለጽልሽ? በጣም ከባድ ነው። እናንዳው ባካችሁን፣ ባካችሁን ወረቀት ነው የቀራን የሳውዶች፣ ፈርመን ጨርሰናል። የአይን ሻራም የእጅ ሻራም ሁሉን ነገር ማለት ነው። የወንጀል ስራዎች እዚህ ጋር ፈራርመን ጨርሰናል። ፎቶግራፍ ምናምን ተነስተናል። ግን የኢትዮጵያ አምባሲ መጥቶ አላየንም። መቼ እንደምንበርም መነገር አለብን። በምን ምክንያት ልገጥልሽ አልችልም። ያለንበት ጉዳይ አሁን ሀያ ቀናችን በቃ። የሚበላ የለም የሚጠጣ የለም። ራሱ ትኝታው ሰው ላይ ሰው ላይ ነው። ከሰው ላይ ሰው ነው በቃ ውሃ ራሱ ምናምን በቃ የሽንት ቤት ውሃ ምናምን ነው የምንጠቀመው። እዛው ሻወር እዛው የምንጠጣው እዛ ነው። ምግብ እራሱ ምንም የለም። በሳውዲ አረቢያ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አልይን እስረኞችን በተመለከተ ጠይቀናቸው ነበር። በእርግጥ አሁን አንቺ ባነሳሽው ደረጃ አልሰማውም፣ መረጃ የለኝም። በዛም ደረጃ ሪፖርት የተደረገልን ሁኔታ የለም። ነገር ግን የሳውዲ አረቢያ ተጨባጭ ሁኔታ እንደሚያሳየን ብዙ ጊዜ የጉዞ ሰነድ የሌላቸው ሳዑዲ አረቢያ ውስጥ ከአንድ ከተማም ወጥተሽ ወደ ሌላ ከተማ ስትጂ የተለያዩ የፍተሻ ጣቢያዎች አሉ። ወደ ከተማ ስትገቢ፣ ከከተማም ስትወጪ፣ በተለያየ መሀል ላይ ባሉ ሁኔታዎች ፍተሻዎችን ያካሄዳሉ። ስለዚህ እነዚህ ኢትዮጵያውያን የጉዞ ሰነድ ከሌላቸው ወደ አገር ቤት ለቤት ተጨባጭ እንቅስቃሴ የማያደርጉበት ሁኔታ ካለ፣ የሀገሪቱን የመኖሪያና የስራ ፈቃድ የሌላቸው ከሆኑ በሀገሪቱ ሕግ መሰረት የስራ የሚያስከብሩ አካላቶች ይህንን እርምጃ ሊወስዱ ይችላሉ። በእኛ በኩል ወደ የአገልግሎት መስጫ ማዕከላት የምንልካቸው ዜጎች ቢኖሩ አደራጅተን ደብዳቤ ሰጥተን ነው የምንሸኘው። እንደዚህ አይነት ሁኔታ ደግሞ ባለበት ሁኔታ የሚያዙ ካሉ ከሚመለከታቸው የሳውዲ አካላቶች ጋር በመነጋገር እነሱ እንዲፈጥሩ የሚችሉበት ሁኔታ ማየት ይቻላል። ስለ ጠቀሽው ጉዳይ በተመለከተ ግን ሪፖርት የለኝም። እንደዛ የተያዘ የት አካባቢ ነው? ሽመንስ የሚባል እስር ቤት ውስጥ ያለ ነው ብለውኛል። ወደ ሰማንያ አራት እንሆናለን ያሉኝ። ሽሜሲ ያው እንደምታቂው የዲፖርቲ ማዕከል ነው። ሽሜሲ ማለት አንድ ቦታ ብቻ አይደለም እንዳልኩሽ፣ ጅዳም አካባቢ አለ፣ ሪያድም አካባቢ አለ፣ ሌሎች አካባቢዎችም ሽሜሲዎች አሉ። እነዚህ የኢሚግሬሽን የዲፖርቲ ማዕከላቶች ናቸው። የትኛው አካባቢ ነው እነዚህ ኢትዮጵያኖች የተያዙት? መቼ ነው የተያዙት? ሬሊ መረጃ ቢኖረን ኖሮ እዛ አካባቢ ካሉት የእኛ ባልደረቦችና ከሳውዲ መንግስት አካላቶችን ጋር በመነጋገር መፍትሄ መስጠት ይቻላል። ዋናው ነገር ግን ዲፖርቲ ማዕከል ነው የገቡት። እዛ አስፈላጊው ፕሮሰስ ካለቀ በኋላ ደግሞ ወደ ሀገራቸው የሚሸኙ ነው የሚሆነው። የሳውድ አረቢያ መንግስት የሰጠው የዘጠና ቀናት ጊዜ ገደብ ሊጠናቀቅ ስድስት ቀናት ብቻ ናቸው የቀሩት። በርካታ ተመላሾች በቀሩት ቀናት የጉዞ ሰነድ ለመውሰድ በመጣደፍ ላይ መሆናቸውንና የምዝገባ ማዕከሎቹም ቀን ከሌት ተመላሾችን በጊዜ ወደ ሀገራቸው እንዲገቡ ለማድረግ ተግተው እየሰሩ መሆኑን አቶ ፈይሰል አሊ በመጨረሻ ለቪኦኤ ገልጸዋል።